ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? በዛሬው ቪዲዮ ለየት ያለ ቪዲዮ ነው የማቀርብላችሁ። እሱም ቁጥር ቅመራን ወይም ደግሞ ኒምሮሎጂን በመጠቀም ሰው ራሱን አንደርስታንድ ማድረግ ይችላል። በተለይ ለውሳኔ ለመወሰን የተሻለ መንገድ ለመምረጥ፣ ደካማ ጎናችን ለማስተካከል ለማጠናከር፣ ጠንካራ ጎናችን አጠናክረን ለመሄድ ይረዳናል እና ዛሬ እንደ ኤግዛምፕል ቴዲ አፍሮ ፐብሊክሊ በአደባባይ ኢንፎርሜሽኑ አቬላብል ስለሆነ የልደት ቀኑን እና የትውልድ ስሙን ማለት ነው በመያዝ ቴዲ አፍሮ ምን አይነት ፓዝ ነው ያለው? ምን አይነት መንገድ ነው ያለው በህይወቱ? የህይወት መንገዱ ምን ይመስላል? ምንድን ነው ማድረግ የሚጠበቅበት በዚህ ምድር ላይ ስኬታማ ለመሆን ደስተኛ ለመሆን የሚለውን ነገር አስረዳችኋለሁ። ሶ ኒምሮሎጂን ስትጠቀሙ ወደፊት ያለውን ነገር ፕሪዲክት ለማድረግ አትጠቀሙበት፣ እንዲሁም ደግሞ ለሌላ ለመጥፎ ነገር አትጠቀሙበት። ከዛ ውጭ ግን ያለፈ ነገራችሁ እንዳሳችሁ ኦኬ ፓተርኖች አሉ፣ ድግግሞሾች አሉ። እነሱን በመለየት እንዴት ትጠቀማላችሁ የሚለውን፣ አንደኛው ቁጥሩን በመቀመር ሁለተኛው ደግሞ የቻይኒዝ የር በመውሰድ ስለ ቴዲ አፍሮ የተወሰኑ ነገሮች እነግራችኋለሁ ማለት ነው። ተከታተሉኝ። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ አትርሱ። የስ ከሃይማኖት ጋር ይጋጫል ብላችሁ የምታስቡ ሰዎች ምንም ችግር የለውም፣ አለማዳመጥ ትችላላችሁ። የምታዳምጡ ሰዎች ግን ኮሜንታችሁን ሀሳባችሁ መስጠት ትችላላችሁ ካልተመቻችሁም ኦ ሀሳብ ስጡበት ይህን ይመስላል ቴዲ አፍሮ የተወለደው ቴዎድሮስ ካሳሁን ግርማሞ በሚባል ስም ነው የተወለደው እንደ ፈረንጆቹ አቆጣጠር በጁላይ 14 1976 ወይም ሀምሌ 14 1976 ነው የህይወት መስመር ቁጥሩ ሲደመሩ እነዚህ ቁጥሮች በሙሉ ስምንት ይመጣል የትውልድ ቀኑ ደግሞ 14 ይመጣል ያለው የአመለካከት ቁጥሩ ሶስት ይመጣል። ኤክስፕሬሽን ነምበር ወይም ደግሞ የመግለጫ ቁጥሩ ወይም ደግሞ እጣ ፈንታ ቁጥር ይባላል እሱ ስድስት ይመጣል። የልብ መሻት ቁጥሩ ሰባት ይመጣል። እንዲሁም ደግሞ ፐርሰናሊቲ ነምበሩ ስምንት ይመጣል። አሁን የላይፍ ፓዝ ነምበሩን ወይም ደግሞ የሕይወት መስመሩን ቁጥር ያየን እንደሆነ ስምንት ፓወር ሃውስ ይባላል። በኃይል የተሞላው የነጋዴው የቢዝነስን ወይም የንግድ ተቋማትን የሚገነባው ሰው እንደማለት። እነዚህ ሰዎች በስምንት የህይወት መስመር ቁጥር ያላቸው ሰዎች በተፈጥሯቸው በጣም ጎበዝ መሪ ናቸው። በጣም ተነሳሽነት ያላቸው ናቸው። በጣም ስርዓት ያላቸው ሰዎች ናቸው። ገንዘብ ላይ በጣም ጎበዝ ናቸው። ገንዘብ ማኔጅ ሲያደርጉ ግብ ያላቸው ሰዎች ናቸው። እንዲሁም ደግሞ ነገሮችን ለማደራጀትና ያቀዱትን ነገር ወደ ተግባር ለመቀየር በጣም ጎበዝ እና ታታሪ ሰዎች ናቸው። ደካማ ጎና አላቸው። ደካማ ጎናቸው ደግሞ ምንድን ነው? ኮንትሮሊንግ የመሆን ባህሪ ሊኖራቸው ይችላል፣ ወይም ደግሞ ማቴሪያሊስቲክ የሆነ ነገርም ሊኖራቸው ይችላል። አምነወሰኝ ቴዲ ኤግዛክትሊ እነዚህ ባህሪዎች በሙሉ ያንጸባርቃል ሳይሆን እያልኳቸው ያለሁት አንድ ሰው የህይወት መስመር ቁጥሮ ስምንት ሲሆን ሊያንጸባርቃቸው የሚችላቸው ባህሪዎች ናቸው። ከነዚህ ውስጥ በተለያየ በአካባቢ በቤተሰብ እገዛ የሚስተካከሉ ይኖራሉ፣ የሚባባሱም ሊኖሩ ይችላሉ። እሱን ያው እንግዲህ ባለቤቱ ያውቀዋል። ወርካሆሊዝም ብዙ ስራ የመስራት ትግስት የማጣት ነገር ሊኖርባቸው ይችላል። እንዲሁም ደግሞ ኢሞሽናል ቮልነራብሊቲ ሊኖርባቸው ይችላሉ። ስሜታቸው የሚጎዳበት ኢቨንቶች ሊበዙ ይችላሉ። ዲስፕሊን እንዱ ነው፣ ያንን ነገር ማኔጅ ካላደረጉት ማለት ነው። የተወለደበትን ቀን ያየን እንደሆነ ጠንካራ ጎኑ በአስራ አራት የተወለዱ ሰዎች ጠንካራ ጎናቸው ምንድን ነው? በሄዱበት ቦታ ለማዳ ናቸው። የተለያዩ ነገሮችን ማድረግ ይችላሉ። ሁሌም በመመርመር በመመራመር ላይ ህይወታቸውን የመሰረቱ ናቸው። ስራ ፈጣሪዎች ናቸው። ኢንቨንት የሚያደርጉ ናቸው። ፕላስ ደግሞ ከሰዎች ጋር የመግባባት ችሎታቸው በጣም ከፍተኛ ነው። ነገሮችን በቀላሉ በአስቸኳይ በፍጥነት መማር የሚችሉ ሰዎች ናቸው። የተለያዩ አዳዲስ አይዲያዎችን ኤክስፕሎር ማድረግ እና መመርመር የሚወዱ ሰዎች ናቸው። ደካማ ጎናቸውን ያየን እንደ የሆነ ሪለንትለስ የመሆንና እረፍት የሌላቸው የመሆን በተለይ ከስራ ጋር በተገናኘ አንድ ቦታ ተረጋግቶ መቀመጥ ሊቸገሩ ይችላሉ። እነዚህ ሰዎች ደግሞ ኮሚትመንት ችግር ሊኖርባቸው ይችላል። ግን ደግሞ እንዳልኳችሁ ደካማ ጎን በዲስፕሊን የሚስተካከል ነገርም ስለሆነ ቴዲያንን ኦቨርካም አድርጎት ሊሆን ይችላል ብዬ አስባል በአቲቲዩድ ነምበሩ በአመለካከት ደረጃ ከወሰድን ሶስት ቁጥር ነው። ሶስት ደቻይልድ ቻይልድ ወይም ደግሞ ልጁ፣ ህፃኑ ተብሎ ነው የሚታሰበው። ሳቅ ጨዋታ ወዳጅ ናቸው። እነሱ ባሉበት ሁሉም ሰው ደስተኛ ነው። ሁሉም ሰው ፌሽታ ነው። ትችት በጣም ነው የሚጠሉት። ከዛም ባለፈ ግን ደግሞ ምድነው? ማግኔቲክ የሆነ ፐርሶናሊቲ ያላቸው ሰዎችን በጣም ጎትተው መሳብ የሚችል ማንነት አላቸው። ከሰዎች ጋር በጣም ጥሩ ናቸው። ሁሌም አውት ጎይንግ ናቸው። መዝፈን፣ መጨፈር፣ ስዕል መሳል፣ በጣም አርቲስቲክ ናቸው። ሶስት ቁጥር የአርት ባለሙያዎች በሙሉ በሶስት ቁጥር ነው የሚገለጹት። ጠንካራ ጎናቸው ናቹራል ሆነ ኢንተርቴነር ናቸው። ይሄ ምንም ጥያቄ የለውም። ጉድ ኮሚኒኬተር ናቸው። ኮሚኒኬሽን ላይ በጣም ጎበዝ ናቸው። ደካማ ጎናቸው ደግሞ ምንድን ነው? በሀሳብ የተበተነ በጣም ስካተርድ የሆነ አስተሳሰብ ሊኖራቸው ይችላል። ዲፐር የሆነ ኢሞሽንን ወይም ሪስፖንሲቢሊቲን ላይወስዱ ይችላሉ። ሰው ይህን ይመስላል። ኤክስፕሬሽን ነምበሩ በስሙ ነው የሚመጣው። ከዚህ ከላይ እንደምታዩት ስሙን ሙሉ ስሙን በመጽሐፍ የሙሉ ስሙ ላይ ያለውን ቁጥሩን በሙሉ ስትደምሩት የሚመጣው ስድስት ነው መጨረሻ ላይ ተደምሮ። ጠንካራ ጎኑ ምንድነው? ኃላፊነት የሚሰማው ሰዎችን መንከባከብ የሚወድ የጥበብ ሰው ሰላምን፣ ፍቅርን የሚፈልግ የሚወድ ቤተሰብ በጣም የሚወድ ለፍትህ የሚቆም እንዲሁም ደግሞ ፒስ ሜከር ወይም ደግሞ ሰላም ፈጣሪ እና ካውንስለር አማካሪ መካሪ ሆኖ መቅረብ የሚችል ሰው ማለት ከካማ ጎኑን ያየን እንደሆነ ቀደም እንዳልኳቸው ኦቨርሊ ኮንትሮሊንግ ሊሆን ይችላል። በተለይ ሪሌሽንሽፕ ላይ በጣም ሲሪየስሊ ኮንትሮሊንግ የሆነ ባህሪ ሊኖረው ይችላል ሌሎችን ከራሱ ጥቅም ከራሱ ፍላጎት ከራሱ ደስታ አሳልፎ ለሌሎች ራሱን አሳልፎ መስጠቱ የደካማ ጎን ነው። ብዙ ጊዜ ይጎዳል ለስድስት ቁጥር ላላቸው ሰዎች ራሳቸውን ሳክሪፋይስ ያደርጋሉ። ይሄ በጣም ከባድ ችግራቸው። ሌላው ደግሞ ምንድነው? ሌሎች ሰዎች እየተጎዱ እያዩ እርዳታ እንኳን እርዳይ ሳይባሉ ዘሎ የመግባት ቴንደንስ ያላቸው እና አንዳንዴ ሊሚት ሊያጡ ይችላሉ። ይሄ አንዱ ደካማ ጎን ነው። የልብ መሻት ቁጥሩን ያየን እንደሆነ በጣም ሰባት ቁጥር ነው ጥልቅ አሳቢ። መንፈሳዊነትን በጣም ጠልቆ የሚመረምርና የሚፈልግ ብቻውን መሆንን በጣም የሚያዝወትር እውነትን የሚፈልግ እውቀትን የሚፈልግ በጥልቀት እውቀትን የሚፈልግ ሰው ነው። እንዲሁም ደግሞ ቀልቡን የሚከተል ራሱ ላይ በጣም ሪፍሌክት የሚያደርግ ወይም ደግሞ ራሱን በደንብ የሚያዳምጥ ከእድሜው በጣም አልፎ በጣም በጣም አዋቂ ተብሎ ሊነገርለት የሚችል ሰው ሊሆን ይችላል። በዚህ ቁጥር ላይ ያሉ የልብ መሻት ቁጥራቸው ልቡ ፍላጎቱ እሱ ነው። ከዛ ባለፈ ደካማ ጎኖ ደግሞ ምንድን ነው? ለብዙ ብዙ ጊዜ ለሰዎች የሆነ ስሜት አልባ ሊመስል ይችላል። ኢግኖራንት ችልተኛ፣ ሌሎች የማያዝን አይነት ነገር መስሎ ሊታይ ይችላል፣ ብቻውን መሆንን ስለሚመርጥ ማለት ነው። ከዛም ባለፈ ብዙ ጊዜ ዊዝድሮውን የመሆንና ስኬፕቲካል ተጠራጣሪ የሚሆን ቴንደንስ ያለው ሰዎችም ብዙ ጊዜ አቅርቦ ኦፕን ላይሆን ይችላል። ፐርሰናሊቲ ነምበር ወይም የግል ማንነቱን ያየ እንደሆነ የግል ማንነት ምንላት ትንሽ የመስኮት ናት። ኤቭሪዋን ሶሻል ሚዲያ ላይ የምታዩት ሰው በሙሉ እንዲሁም በዙሪያችሁ ያለው እያንዳንዱ ሰው የሚያሳያችሁ ከውስጡ ካለው በጣም ትንሽ ፐርሰንት ነች። ያቺ የምታየዋት ነገር በፐርሶናሊቲ ነንበር የምትታወቅ ናት። እሱም ምንድነው? ፐርሶናሊቲ ነንበሩን ያየን እንደሆነ ቴዲ ሌሎች ሰዎች የሚያዩት ኮንፊደንስ እንዳለው ኮማንድንግ የሆነ መሪ እንደሆነ ስኬታማ እንደሆነ አምቢሽስ እንደሆነ ወይም ተነሳሽነት እንዳለው ኃይል እንዳለው በቃ ጎበዝ፣ ረጋጭ እንደሆነ። ይህን ለሌሎች ሰዎች ሊያስፈራ ይችላል። ከጀርባ ግን ደግሞ ምንድን ነው? አሮጋንት ሊሆን ይችላል፣ ትዕቢት ያለው በጣም ኦቨርሊ ሲሪየስ ሊሆን ይችላል። ከዛም አልፎ ቀዝቃዛ የመሆንና ዲስታንት የመሆን ነገር ሊኖረው ይችላል። ስምንት ቁጥር ፐርሰናሊቲ ነንበር ስላለው ማለት ነው። ይህንን ካልን ደግሞ የቻይኒዝ ዞዲያክ ነንበሩን እንየው እና በቻይና ዓመት ቴዲ የተወለደው በ1976 ስለሆነ በድራገን ይር ነው የተወለደው በፋየር ድራገን በነሱ ማለት ነው። ፐርሰናሊቲ ትሬቶቹ ምንድናቸው? መስህብ ያለው ደፋር፣ በጣም ተነሳሽነት ያለው በተፈጥሮ መምራት የሚችል አርቆ ሀሳቢ ኃይል ያለው በጣም ኩሩ እውነተኛ ሀቀኛ ግን ደግሞ ኢጎቴስቲካሊ መሆን ጉረኛ መሆንና እና አካባጂ መሆን እንዲሁም ደግሞ ትግስት የማጣት ነገር ሊኖርበት ይችላል። ነገር ግን የቻይኒዝ ዞዲያ ኪሮቹን ያየን እንደሆነ ቴዲ በአይጥ ዓመት በዝንጀሮ ዓመት እንዲሁም ደግሞ በአውራ ዶሮ ዓመት ጥሩ የሆኑ ኦፖርቹኒቲዎች እድሎች የሚያገኝበት ድጋፍ የሚያገኝበት ሰላም የሚያገኝበት አመቶች ናቸው። በውሻና በጥንቸል ዓመት ደግሞ የሆነ የሚገዳደረው ነገር የሚበዛበት፣ ሰዎች አንድርስታንድ የማያደርጉት የተለያዩ ግጭቶች ሊያጋጥሙት የሚችሉ አመት እነዛ ናቸው። ወደፊት ያለውን አልነግራል። አሁን ካለፈው ነገር ትንሽ ነገር ልበላችሁ። ለምሳሌ ራቴርን የወሰደን እንደሆን 1996፣ 2008፣ 2020 የአይጥ አመት ነበረ። የዝንጀሮ አመት ደግሞ 2 4 የአውራ ዶሮ ዓመት 2005 እና 2017 እነዚህ ጥሩ ዓመቶች ነበሩ ለቴዲ። አልበም ያወጣባቸውን ዓመቶች ብታዩ በሙሉ እዛ ከነዛ ውስጥ አይጠፉም። ከዛም ባለፈ ቻሌንጅ ወይም ደግሞ የሚገዳደረው ነበር። የተገዳደረው ዓመት ደግሞ ምንድነው? የውሻ ዓመት በ1994፣ 2006፣ 2018 በጥንቸል ዓመት በ1999፣ በ2011፣ በ2023። ከእነዚህ ውስጥ በጣም አንድ ዋናው ሲግኒፊካንት የሆነው ልውሰድ እና ልንገራችሁ 2006 ዓመት የውሻ ዓመት ነበረ። የሚገዳደረው ዓመት ነው ብያችኋለሁ። ቴዲ እስር ቤት የገባበት ዓመት 2005፣ ሰው ገጭታል ተብሎ እስር ቤት የገባበት ዓመት ቢኖር መቼ ነው? 2006 ዓመት ነው፣ በፈረንጆቹ ማለት ነው። ይህን ይመስላል። ግን ጠቅላላ አድርገን ቴዲ ያለው የህይወት ፐርፐዝ ወይም ደግሞ አላማው ምንድን ነው ብለን ካየን ምንድን ነው ህይወት አላማው ምንድን ነው በዚህ ምድር ላይ ሲኖር መምራት አለበት ተጽዕኖ ማሳደር አለበት ሌሎችን ከፍ ከፍ ማድረግ አለበት በምን ራእይ ባለው መምራት ያለውን የግል ብቃቱን በመጠቀም ራሱን በማብቃት ፐርሰናል ማስትሪ ይለዋል በአርት በጽሁፍ ሊሆን ይችላል በሙዚቃ በተለያየ ነገር ማለት ነው እንዲሁም ደግሞ የስፒሪችዋል ዴፕሱን በማጎልበት የመንፈሳዊ ጥልቀት ያለውን ህይወቱን በማጎልበት ሌሎቹን በቢዝነስ በንግድ እንዲሁም ደግሞ የተለያዩ ሲስተሞችን ቢውልድ በማድረግ በሪሌሽንሽፕ ሎንግተርም ቫሊዩ ወይም ደግሞ ረዥም ርቀት ያለው ዋጋ የሚሰጥ ነገር እና ሰላምን በማምጣት ማገዝ እንዲችል ነው ወደዚህ ምድር የመጣው። በኒምሮሎጂ አንድ ሰው የላይፍ ፐርፐዙን በዚህ መንገድ መወጣት አለበት። ለምሳሌ ቴዲ ማስተር ማድረግ ያለበት ነገር ቢኖር ማቴሪያል ወርልድን ማስተር ማድረግ አለበት። ወልዝን ሰክሰስ የምንለውን ይሄ ሀብትን፣ ስኬትን፣ መሪነትን፣ ተጽዕኖን እነዚህን ምን ማድረግ አለበት በስነ ስርዓት ማስተር ማድረግ መቻል አለበት። ኦልሬዲ ማስተር ያደረጋቸው ነገሮች ናቸው። እዚህ በላይ ሌላ ዝርዝር ነገሮችን ማወቅ ከፈለጋችሁ ወደፊት አቀርብላችኋለሁ። እኔ ለምሳሌ የእኔ ላይፍ ፐርፐዝ ራሴ የደረስኩበት የላይፍ ፐርፐዝ ምንድን ነው? ሰዎችን በማስተማር ያልተገለጠውን በመግለጽ ወደፊት ሰዎች ራሳቸውን እንዲረዱና እንዲገነዘቡ የማድረግ አላማ እሱ ነው፣ የህይወት አላማ እዚህ ምድር ያለው። ለዛ በማስተማር እኔ ራሴን ማሳደግ ይችላለሁ፣ በማስተማር ሌሎችን ማገዝ ይችላለሁ ኢንስፓየር ማድረግ ይችላሉ። ታስ እኔ ላደርግ የምችለው ነገር የተደበቀ የመሰለኝን ነገር ለራሴ ገልጽና ለሌሎቹ መግለጽ መቻል ነው። ምክንያቱም እኔ ሰባት ቁጥር የተወለድኩበት ከሰባት ቁጥር ጋር ሶሺዬት ስለሆነ ሞር ስፕሪቹዋል ሲከርነኝ፣ ከዚህ ውጭ ያለውን ዓለምም ለመዳሰስ እሞክራለሁ ያንን ዲስፕሊን ዱኜ መምራት የምችልበት መንገድ ስላለ ማለት ነው። ሶ እያንዳንዱ ሰው ቁጥርን በመጠቀም ዓመታትን ጊዜያትን አንድርስታንድ በማድረግ ኦኬ ይህንን ዓመት በዚህ መንገድ ማሳለፍ አለብኝ። ይህን ጊዜ ደግሞ እንደዚህ አድርጋለሁ። ባህሪዬ ይሄ ደካማ ጎኒ ነው፣ ይህ ጠንካራ ጎኒ ነው። በዚህ መንገድ ማለፍ ይችላሉ ብሎ ሰው መስራት ይችላል። ለማንኛውም የልደት ቀናችሁን ወይም ደግሞ ስማችሁን ኮሜንት ላይ እንዳትጽፉ። ወደፊት ቲክታክ ላይ ወይም እንደዚህ ላይ ስገባ ጊዜ በሚኖር ጊዜ እያንዳንዶቻችሁን እሰራላችኋለሁ ማለት ነው። ኮሜንት ላይ ግን እንደዛ ጻፉ፣ ከጻፋችሁ ድሊት ያደርገዋለሁ። ስለተከታተላችሁ ያመሰግናለሁ። በተረፈ ቴዲን እንግዲህ አንደርስታንድ ያደርጋችሁት ይመስለኛል። ይህን ይመስላል። ሰብስክራይብ ማድረግ፣ ኮሜንት ማድረግ፣ ላይክ ማድረግ ና ሽር ማድረግ አትርሱ። ወደፊት የተለያዩ ኒምሮሎጅ ነክ የሆኑ ወይም የቁጥር ቅመራ ነክ የሆኑ ቪዲዮችን እሰራላችኋለሁ። አመሰግናለሁ።